የማዕከላዊ ኢትዮጵያ ክልል የፍትህ አካላት ስልጠናና የህግ ምርምር ማዕከል በየደረጃው ላሉ መርማሪ ፖሊሶች ለአቃቢያነ ህጎች ባለፉት ሁለት ቀናት በቡታጅራ ከተማ ሲሰጥ የነበረው የአቅም ማጎልበቻ ስልጠና ተጠናቋል። ስልጠናው የተከታተሉ አካላትም በበርካታ ዘርፎች እውቀትና ክህሎታቸው የሚያሳድግ ትምህርት መቅሰማቸውን ተናግረዋል። ማረማ በጠያዝ ጋር ጭምር እዚ ያገኘ ናቸው። ትናንት ናቸው። ማረማበት ጭምር እንዴት መፈተሽ እንዳለባቸው ጭምር ሰፊ እውቀት ነው። ከዚህ ስልጠና ያገኘ ነው ማለት ነው። ለምሳሌ አውተንቲክ ሲደረግ ሲመረመር፣ ሰነድ ሲመረመር በኤአይ የተያዘ ነው፣ ኮፒ ነው፣ ኦሪጂናል የሚለውን ለመለየት ማለት ነው። እንደዚያ ነገሮች በቴክኖሎጂ አስደግፎ የሚሄዱበት መንገድ ለእኛ አዲስ ነው፣ ለክልሎች አዲስ ነው። አካዳሚካሊ ከተማር ነው ጋር ሳይንሱ ምን አይነት ነው የሚለውን ትክክለኛ ፊት ለማስገኘት እና እውነታ የት ነው ያለው የሚለውን በተግባር የምንሰራበትን ና ቲዎሪውን በትክክል እንድንረዳ በጣም አስፈላጊ የሆነ ትምህርት ሰጥተውናል። ለምሳሌ ፎረንሲክ ሳይንስ ኤቪደንስ እንዴት አድርገን መመርመር እንደምንችል በሚጠቅምንና በሚገባን ቋንቋ ማራ እንድናደርግ የሚረዳንን ትልቅ የሆነ እውቀት ነው የሰጡ። የማዕከሉ ምክትል ዋና ዳይሬክተር ወይዘሮ በቱላ አብደላ የተሰጠው ስልጠና የባለሙያዎችን ስነ ምግባር ለመግራት የሚያግዝ ነው ብለዋል። ስልጠና ሰጥተን ብቻ ዝም የምንለው አይደለም። ቀጣይ የስልጠና ውጤታማነት ጥናቱም ጭምር እንሰራለን ስልጠናው ምን ያህል ውጤታማ ነው? ከህዝቡ ላይ ምን አይነት ለውጥ አመጣ? የህዝብ እንግልትን ምን ያህል ቀነስ? የሚለውን ነገር ያው እንደምታውቁት ፍትህ በገንዘብ ይሸጣል። ስፔሻሊ ትላንት እናም ስናነሳ የነበረው ሞር ስልጠናው ስነ ምግባር ላይ ፎከስ ማድረግ አለበት። ስነ ምግባር ላይ ፎከስ ማድረግ አለ ተገልጋይ እንዴት ነው መርማሪ ፖሊስ የሚያስተናግደው? ይሄ ደግሞ በመርማሪ ፖሊሶች በአቃቢ ህጎች ላይ ከፍተኛ የክህሎት ጋባቸውን በተወሰነ መልኩ ስልጠና በአንድ ጊዜ ለውጥ ያመጣል ተብሎ አይታሰብ። ተከታታይነት ያለው ስልጠናዎችን ማዘጋጀት በዚህ መንገድ ማሰልጠንና ህብረተሰቡ ቀልጣፋ፣ ፍትሀዊ የሆነ ፍትህ የሚያገኝበትን መንገድ ማመቻቸት ስለሚጠበቅበትም ተቋማችን ተከታታይነት ያላቸው እንደዚህ አይነት አጫጭር ስልጠናዎችን የምንሰጥበት ሁኔታ ነው የሚኖረው። በማጠቃለያ መድረኩ የተገኙት የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ምክትል ኮማንደር ሽመልስ ካሳ ስልጠናው ግድያን ጨምሮ ልዩ ልዩ ውንብድናና ወንጀል ነክ ጉዳዮች፣ የሐሰተኛ የብርኖት ስርጭት፣ ህገወጥ የጦር መሳሪያ ዝውውርን፣ ሙስናና ብልሹ አሰራሮችን፣ በሴቶች ላይ የሚደርሱ አካላዊና ስነ ልቦናዊ ጥቃቶችን የተመለከቱ ጉዳዮችን ለመመርመር የሚያግዙ የምርመራ ታክቲኮች ምን እንደሆኑ የተብራራበት መሆኑንም ጠቁመዋል። ስልጠናው ጠቀሜታው ላቅ ያለ ስለመሆኑም እንዲሁም በጥቅሉ ለህብረተሰቡ ስጋት የሆኑ ዋና ዋና ወንጀሎች ላይ አትኩረው የስራ ላይ ስልጠና እየሰጡ ነው ያሉት። ከዚያ አኳያ አንዱ በስራ ላይ ስልጠና እየተሰጠ ያለው ስልጠና ለስራ ትልቅ አጋዥ ነው፣ ሁለት አቅም ይፈጥራል። ሁለተኛ ደግሞ ስራ ላይ ያጋጠማቸው በስራ ወቅት ያጋጠማቸውን ችግሮች እዛው እያነሱ እየተወያዩ ምላሽ እያገኙ የሄዱበት ነው። ከዚያ አኳያ ይሄ እየተሰጠ ያለው ከትላንት ጀምሮ እየተሰጠ ያለው ስልጠና ለፖሊሶቻችን ለመርማሪ ፖሊሶቻችን በምርመራ ዘርፍ ያሉ አመራሮቻችን ፕላስ ደግሞ ለአቃቢ ሕግም ትልቅ ጠቀሜታ አለው የሚል ሀሳብ ነው ያለኝ እንደኔ።